ዛሬ ዘመነ ካሴን የሚያታልል ትውልድ የለም። በቃ ወደዳቸውም ጠላችሁ፣ ዛሬ መሬ ወዳጆን የሚያታልል ትውልድ አይፈጠርም። እንዲ ለሶስት ለአራት ዓመታት የሚስቶቻቸውን የሞቀ ትዳራቸውን የሞቀ ቤታቸውን ትተው የወጡት ወንድሞቻችንን ከከሌ ጋር ሰራ፣ ከከሌ ጋር ተደራደረ። ቢደራደሩ ግን ምን ልታመጡ ነው? ቢደራደሩ ምንድን ነው የምታመጡት? እስኪ ንገሩኝ። እኔ አሁን ቢደራደሩ ምንድን ነው የምታመጡት? እስኪ የአማራ ፋኖ አፋ ባሀ አፋ ባሀ ያሉ አመራሮች፣ አስራ ሶስቱ ኮሚቴ ጋይስ ጋይስ፣ አሁን ሁላችሁ ነው ምጠይቃችሁ፣ ሁላችሁ ነው ምጠይቃችሁ ህዝባችን እያለቀ ነው፣ ወይም እንደዚህ እንደዚህ ነው፣ ወይም ትጥቅ የለንም፣ ወይም እንደዚህ ነው ምናምን ብለው ልንደራደር ነው ቢሉ ምንድን ነው የምትሉት? እንዳትደራደሩ እኛ ትጥቅ እንሰጣቸዋለን፣ እኛ እናስታጥቃቸዋለን፣ እኛ አንድ እንሆናለን፣ እንዲህ እንዲህ ብሎ እንኳን ወጥቶ የሚታገል የለም። ወጥቶ የሚታገል ሰው አለ፣ ወጥቶ ሀሳቡን የሚሸጥ ሰው አለ። የለም እኮ አንድ ብር ስትጠየቅ የለኝም የምትል ቱልቱላ ሁላ ትመጣና እዚህ ያዙ ይልቀቁኝ ምናምን ምናምን ስትል ትውላለ። ነገ እደራደራለሁ ቢል ምን አባ ትፈጥራለ? ምን አባች ታመጫለሽ? እም ስለዚህ ይህንን ያላችሁን መብት በልክ አድርጉት። አንዳንዴ መብታችሁና እንትን ምንድን ነው ሳ ህልማችሁ ምኞታችሁና መብታችሁ የተምታታባችሁ ሰዎች አላችሁ። ለይታችሁ እወቁ። መብታችሁ ድምፅ መሆን ነው። ለምትወደው ህዝብህ ዘሬ እንዲቀጥል ብለህ ድምፅ መሆን ነው። ዘመነ ካሴ ከከሌ ጋር ሰራ፣ ዘመነ ካሴ ከሌ ጋር እንትና፣ ምሬ ወዳጆ ከከሌ ጋር ሰራ፣ ሀብቴ ወልዴ ከከሌ ጋር ሰራ ምናምን እያልክ ነህ። ግን የፖለቲካ ዲስኩርህን መጥቼ ደሰኩራለሁ ስትል ራስክን እያስመዘንክና ራስህን እየቀለልክ ነው የምትሄደው። አንዳንዶቻችሁ እንቅልፍ እንቢ ሲላችሁ ከሰው ተጠግታችሁ የምትኖሩ የነበራችሁ ሰዎች ናችሁ። እናቃቸዋለን። በልኩ ነው ስለዚህ ትልቁን ማንነታችሁን ፕሮሞት ብታደርጉ ለትልቁ ነገድ ያ ነገድ እንዲቀጥል ማድረግ እንዴ። እኔ የአጼዎች ዘር ነኝ፣ እኔ የሚኒሊክ ዘር፣ እኔ የበላይ ዘር፣ እኔ አፄ ቴዎድሮስ ዘር ምናምን ምናምን ብለህ ጎጥ ናይ ያራ ይደብራል። የኢስት አፍሪካን ፖለቲካ እኮ የሚያሾሩ የነበሩ አባቶቻችን ዛሬ በጎጥ እንኳን በቀበሌ እኮ አስቀምጠናቸው እኮ። ሰሞኑን እየሰማሁ ነበረ የነከሌ እኮ ንግሥና የላቸው። እኔ አልደግመውም እኔ አልደግመውም። እስኪ አባቶቻችን እንዴት እንምሰል? እንዲህ በምን አይነት ሁኔታ እንጓዝ? የአባቶቻችን ራእይ ምንድን ነበረ እንዴ እነ ማርቲን ሉተር ኪንግ እኮ የነ ምየ ሚኒሊክን ራዕይ እኮ ይዘው ነው የተነሱት እኮ ለጥቁር ሕዝብ ለብላክ አሜሪካን ሁሉ እኮ ምሳሌ ሆኖ የወጡ ናቸው እኮ እነ ምየ ሚኒሊክ። ምን ያጣነው ነገር አለ? አንድ ናይጄሪያዊ ስለ ምየ ሚኒሊክ ኤክስፕሌን ሲያደርግ እዚህ ጋር ደግሞ ሸዋ፣ ጎንደር፣ ጎጃም እያልክ ደግሞ የምትባላ እኔ ንጉስ ዘር ነኝ አንተ ጭሰኛ ሄይ፣ እርግማን ይህ እርግማን ነው። በእውነት ይህ እርግማን ነው። አንዳንዶቹ አንዳንዶቹ እኮ መኪና እያጠቡ ነው፣ መኪና እያጠቡ ምን እያሉ ምናምን እኔ የበላይ ዘር ነኝ ምናምን። አዳራሽ ሲከፈት በቀበለው ደልቀው እኔ ሚኒሊክ ዘር ምናምን ደልቀው ደልቀው ምናምን በለው አንዳንዷ ደግሞ ድስት እየፈቀፈቀች ሽንት ቤት እየፈቀፈቀች ምንጣፋ አንጥፋ የሰዎቹን ምንጣፍ ተቀጥራ እየሰራች እኔ አጼዎች የፖለቲካ ፖለቲካ ማይገባቸው ልጆች አሉ እያለን እያመስናቸው ያለነች ያለን ሰዎች እባካችሁ ተጠንቀቁ። በልክ ሆኑ። በጌታ ስም የምሬን ነው ምነግራችሁ። በእኛ እድሜ እንኳን ያወቅናቸውን እስኪ የነ ፕሮፌሰር አስራትን ራዕይ እንኳን ይዘሽ እስኪ አባቶቻችን ስ እስኪ መሆን አልቻልም። እነ ፕሮፌሰር አስራት ብቻቸውን ቆመዋል። ዛሬ ከነ ፕሮፌሰር አስራት ጊዜ በበለጠ ደግሞ በየቦታው የተነሱ ፖለቲከኞች አሉ። እነ ጀነራል አሳምነው ጽጌ አልታደሉም። እነ ጀነራል አሳምነውን የሚተኩ ወንድሞች ዛሬ ተፈጥረዋል። እነዚህን ወንድሞቻችን ደግሞ አሳደድ ለማስበላት በየቦታው ቤት እየከፈትን ስናጠለሻቸው እንውላለን። በልክ እንሆን እና እኔ በላይ ዘር ነኝ እኔ የቴድሮስ ዘር ነኝ እኔ የሚኒልክ ዘር ነኝ ምናምን እያልክ ጎጥ ውስጥ ተወሽቀ ቀበሌ ውስጥ አይመጥንም የሚመጥን ፖለቲካ አይደለም አርበኛ ዘመነ ካሴ ባቀረባቸው ባቀረባቸው መጣጥፉ ላይ ባቀረባቸው እንትኖች ላይ ጎጃም ብሎ አንስቷል አማራነትን እንዴት ከፍ እናድርገው እንዴት ወንድሞቻችንን እንምሰል ቅሬታችንንስ ደግሞ በምን አይነት መልኩ ማቅረብ እንልመድ እንዴ ቅሬታችንን እንዴት እንዴት ቅሬታችንን እንዴት በውስጥ ማቅረብ እስኪ የሌላውን ቤት እዩት እስኪ ማይጣሉ መስሏችሁ ነው ማይባሉ መስሏችሁ ነው በየቦታው ችግር አለ እኮ በየብሔሩ ችግር አለ የእኛ ግን የእኛን ቋንቋ ግን ሁሉም ሰው ይናገረዋል ማንም ሰው ይጽፈዋል ነገራችንም ኦፕን ሆነ ግልጽ ስለሆነ

በመሰለ ስትሄድ ትውላለህ እንጂ አንተ እንድትወደኝ እንድትወጀኝ ደግሞ ለእናንተ በኢየሱስ ስም ወንድሞቼ ጋር የምመላለሰውን ነገር ብታውቁ ሄኖክ ምትል ስም እንኳን አትጠሩም ነበር። ይህን ትግል ገና አቦጌዳ ዳዴ እያልን ይዘናችሁ የመጣን ሰዎች፣ ገና ስድስት ወር ያልሞላችሁ ሰዎች አሁን በየጎጡ ምናምን ተወትፋችሁ ጎጃም፣ ወሎ፣ ጎጃም፣ ወሎ እያላችሁ የምትሉ ሰዎች አላችሁ። ከዚህ በፊት ጎጃም፣ ጎንደር፣ ጎጃም፣ ጎንደር ምናምን ነበር። ሰከን ንበሉ። ጥያቄ ካለ ለወንድሞቻችን ስርዓት ባለው መልኩ እንደባለፈው ሰው መርጠን፣ እኔ የትኛውም ግሩፕ ላልገባ ሁሉ ይችላል። እኔ ምንም ነገር የምፈልገው ነገር የለም። እኛ ምንድነው ማመቻቸት፣ ሰዎቹን ማገናኘት ምናምን ብዙዎቻችሁ ከአመራር ጋር ማትገናኙ ሰዎች ናችሁ። አንደኛ ከአመራር ጋር ስለማትገናኙም እነ ሄኖክ ገና ከገና ይገናኛሉ ምናምን ትሉና ሄኖክን መጠ ስትቀጠቅጥ ትውላለ። ማገኘው ትርጉም የለም እኮ ወንድሞቻችን አቅጣጫ እንዲሰጡን ብቻ ነው የምፈልገው። ሌላ ምንም የምፈልገው ታሪክ የለም። ወንድሞቻችን አቅጣጫ እንዲሰጡን ብቻ ነው የምፈልጋቸው። ምን አይነት ፕሮፓጋንዳ እንድንሰራ እነሱ ሼፕ አድርገው እንዲሰጡን ከእነሱ ጋር ተናበን ለመሄድ ብቻ ነው መሞክረው ነው እንጂ እዚህ ጋር ያላችሁትማ ፎቶ ትለጥፋላችሁ፣ ፎቶ ትዘቀዝቃላችሁ። ምን አገኛችሁ? ትርፉ ምንድን ነው? ጀግናዬ፣ ጀግኒት፣ ጀግናው ምናምን መባባል ተጀምሯል። ከዛ ደግሞ ግሩፕ ትፈጥርና ሄኖክን እንዲህ እንዲበለው ይሄን ያክል ሺ ብር ሰርቆ ነው የሄደው፣ አስር ሺ ዶላር፣ ዘጠኝ ሺ ዶላር ሰርቆ ነው የሄደው። ምናችሁ ይሰረቃል? ከማን ይሰረቃል? አንድ ብር ስትጠየቅ አንድ ዶላር ለፋኗ አምጡ ምናምን ምናምን ስንል ማትገኙ ሰዎች ዛሬ ወዲያ ወዲ ምንድን ነው? በልክ መሆን ያስፈልጋል። ሞራል መጠበቅ አትችሉ። ቢያንስ ቢያንስ የት የት ቦታ ያላችሁ ሰዎች ኢሮፕ እና አሜሪካ ያላችሁ ሰዎች እኛ አረብ ሀገር ላይ ተቀምጨን የሰራውትን ስራ የሰራችሁ የላችሁ። እውነት ለመናገር ግን ትወጡና በቃ አስር ኮመንት በገንዘቡ ማሰባሰብ ላይ እኛ እኛ ያልወጠወጥ ነውወጥ ይጎረናል የምትሉ የምታቀራሩ ሰዎች አላችሁ። ጎንደር ጎንደር ትልና ሰሜን ጎንደር፣ ደቡብ ጎንደር ትላለ። ጎጃም ጎጃም ትልና ምስራቅ ጎጃም፣ ደቡብ ምዕራብ ጎጃም ትላለ። ወሎ ወሎ ትልና ደቡብ ወሎ ሰሜን ወሎ ምናምን፣ ሸዋ ትልና ሰሜን ሸዋ ሸዋ እዚህ በመራ ቤቴ ትላለህ። ለካድሬ ምቹ አትሆኑ። ለካድሬ መመቸት ጥሩ አይደለም። በዚህ አጋጣሚ አንዳንድ ነገሮች ወይም ደግሞ አንዳንድ ግለሰቦች እንዲጠሩ እንዲጠሉ ሳይበር ላይ እየተገናኛችሁ ያላችሁ አመራሮች በልክ ልትሆኑ ይገባል። ሳይበር ላይ ስለተነገረ ሳይበር ላይ ነገ ከነገ ወዲያ ትጥቅ የሚሰጥ ነገ ከነገ ወዲያ ሬንኮት የሚገዛ ነገ ከነገ ወዲያ ሁሉን ነገር የሚያደርግ ነገ ከነገ ወዲያ በሶም ስኳርም ገዝቶ የሚሰጥን ኦዲየንስ በአትበታትኑት መልካም ነው። ስለዚህ በልክ ሆናችሁ የሚመጣውን ነገር እያየን የሚመጣውን ነገር እያየ እንደው ይሄ መቶ ዶላር፣ ሁለት መቶ ዶላር ሰብስበህ ምን ብለህ አይ ይሄን ያክል ጥያቄ ጠይቃለሁ እንዲህ አይነት አቅጣጫ ሰጣለሁ ግን ማለት አይቻልም። ስለዚህ መሪዎቻችንም የምታገኟቸውን ሰዎች በልክ ብትመክሯቸው መልካም፣ ምከሯቸው ብትመክሯቸው መልካም ነው። የትም አይደርስም። ይሄ ግብ ግቡ የትም አያደርስም። እናንተ ድሮን መጣል መጣ ምናምን እያላችሁ በውጊያ ላይ ያላችሁ ወንድሞቻችንን እዚህ ጋ በጎን ደግሞ አብሮ የሚታገል እዛ ያለ ነው። እዚህ ሳይበር ላይ ያለ ለአመል ወይም እንቅልፍ እምቢ ሲለው ነው የሚመጣው። ኦቨርታይም እንኳ ትሰራለህ ዳላር ታገኛለህ ከተባለ የአማራን ትግል ትቶ ነው የሚወጣው። እኛ እኮ ሁለት መቶ እና ሶስት መቶ ሺህ ብር የምናገኝበትን ደሞዛችንን ሁሉ እስክንተው ድረስ ታስረን እኮ ነው አረብ ሀገር ስንንከራተት የነበረው። ዛሬ እዚህ ትመጣና እኛ ብዙ መከራ ከፍለን ዋጋ ከፍለን ምናምን ምናምን ትላላችሁ። ስንት ጎንዱሞች አለቁ። ወንድ የአምስት ዓመት ሕፃን ወንድ ልጅ በሚደፈርበት ዓለም ላይ ተሰደብኩኝ ዶላር አወጣሁ ምናምን ሆንኩኝ። ቅሌ ታሞች ምድረ ቅንቅናም ኩክንያም መቶ ዶላር ሰታችሁ መቶ ጥያቄ የምታመጡ፣ ስንትና ስንት ሺህ ነፍሶች አልፈዋል፣ ስንት እናቶች ተደፍረዋል፣ ስንት አባቶች ተጎትተዋል፣ ስንት ወንድሞች ብልታቸው ተቆርጧል። እዚህ ደግሞ ሳይርባችሁ እየበላችሁ፣ ሳይጠማችሁ እየጠጣችሁ ደግሞ እንዲሆንን እንዲያሆንን ምናምን ቅሌታሞች ቀላችሁ። ስለምታርፉ ነው ዝም ምላችሁ ስለዚህ እኛ አማራዎችን አማራነትን ከፍ አድርጉ። ሌላውን ብሔር መሳደብ ትግል አይደለም። የራሳችሁን ትግል ከፍ አድርጉ፣ አማራነትን ከፍ አድርጉ። በጎጥ መባላት እዛዚህ ምናምን ማለቱ ምንም ትርጉም የለውም። ምንም ልንገራችሁ። ከዛ ደግሞ ኧረ አበባ ስጠው እንጂ አላልሰጠውም፣ እንደዚህ እንደዚህ ካልሆነ ያናንተን አንበሳና አበባ ገደል ይዛችሁት ግቡ። መብራን ምስክሬ፣ እኔ ክርስቲያን ነኝ።